እናንተ ሀይሚና ቡራኮ ታረቁ፣ ኦላላ ሀብ ጆሯቸውን በቁንጥጫ ልምዝግ ልምዝግ አድርጎ ሁለቱንም አስታረቃቸው። ግን በጣም የገረመኝ ያሳዘነኝ ነገር አንድ ነገር አለ። በጣም ነው ያዘንኩት። በጣም ለምን አትሉኝም እንዴ? ኦ ማይ ጋድ፣ ሀብዬ ማለት ነው የኔ ወንድ፣ በጣም እናመሰግናለን ስላስታረክልን። ግን ደግሞ ማለት ነው አህር ውይይቶቹ ቡራ ጥሏት ሄደ። በጣም ደስ ብሎናል እያላችሁ የነበራችሁ ሰዎች ደስታችሁን ሳትጨርሱት ሀዘን ስለዋጣችሁ በጣም እናዝናለን። ሶሪ በጣም በጣም ደስ ብሏችሁ ነበር እኮ ትናንትና። አይ የቀበሮ ደስታ ሆኖ ቀረ እኮ እናንተ። ትናንፍ ንክ ነክ ነክ እያሉ ነበረ ሀይሚዬ። በቃ በጣም ነበር የደስ ያላችሁ ጥሎ ስለ ሄደ ማለት ነው እና እና ደስታችሁን ሳትጨርሱ ታረቁ እኮ እናንተ። ኦ ማይ ጋድ ላላ ሽከላከብር ለማንኛውም አይ ሊኮታሳዝኑኛላችሁ ሁሊጨጓራችሁ ልጣችሁ ግን ትዘልቁታላችሁ። አሁን ዛሬውን ሲታረቁ በቃ ተናደዳላችሁ። ትናንትና በቃ ጮቤ ስትረቁ አድራችሁ ነበር። ዛሬ ደግሞ እንግዲህ ሐዘን ተቀመጡ። ለማንኛውም በጣም ደስ ብሎኛል ስለታረቃችሁ ማለት ነው። መጨረሻችሁ እንዲሆን እንዲ እንዲሆን ነበር ፍላጎታችን። አንዳንዴ አንድ ምርጥ ምርጥ ልጅ ናት፣ ያው ይቅርታ ምናምን ታደርጋለች። አሁን አረጅቶቹ ምናምን ማለት ነው ሚሉ ታያጡ ምን ይላሉ መሰላችሁ። ዛሬ ደግሞ ምን እንደሚሉ ታቃላችሁ። ጥሏ ስለሄደ በጣም ደስ ብሏቸው ነበረ። በቀደም ደግሞ ፍራንክ ስታረግ አብሯት አልተኛ ሲል ጊዜ ውሃ ደፋችበት ሲሉ ነበረ። ዛሬ ደግሞ ምን እንደሚሉ ታውቃላችሁ? የሚሉትን ልንገራችሁ ዝም ብላችሁ እነሱ ምን እንደሚሉ ታውቃላችሁ? ይሄው ሄዳ ቤቱ ድረስ ለምነችው ትናንትና። እሷ እሱ ቤት መጥቶ ሲለምናት ዛሬ እግሩ ስር ወድቃ ለምናኮ ነው። ባለፈው ራሱ ይቅርታ አስጠይቅ ምናምን ለምናኮ ነው ይቅርታ አይጠይቃችሁ ምናምን ነው የሚሉ ዛሬ ራሱ እሳይ ደጋረገች እሳይ ብልህ ሴት የሚወዳትን ሰው ለራሷ ታደርጋለች። ገባችሁ? እና እሷ እንኳንም ይቅርታ ጠይቀችው። ለማንኛውም ትልቅ ሰው ሲኖር እንደዚህ ነው ማለት ነው፣ አያችሁ። ሄኖክ ማለት ነው ዝም ብለህ ማጣላት ሳይሆን እንደ ሀብ ሁለቱንም ላይ የተቆጣ እሷን፣ ሀይሚንም ተቆጣ፣ ወንድሙንም ተቆጣ። ለአንዱ ማሽቃበጥ ምናምን ጥሩ አይደለም። ፍዚ እንደውም እየሞከረ ነበረ። ይሄ ሄኖክ የሚባል ልጅ ግን ማለት ነው ወይን የበላቸው ወደ አንዱ አጋድል፣ በቃ አገድል አጋድል፣ አጋድልም ይላል አይገልጸውምና፣ እንደዚህ ሁለቱንም ምክር አድርጎ ጆሮአቸው ልምዝግ አድርጎ በቁንጥጫ ቁንጥጥጥ አድርጎ ማስታረቅ ነው እንጂ አንቺ ነሽ ጥፋተኛ ሄደሽ በግድ ይቅርታ ጠይቂ፣ አንተ ነህ ጥፋተኛ ሄደህ በግድ ይቅርታ ጠይቅ፣ አይሆንም። እልህ ነው የሚያስዝና። እንደዚህ በተረጋጋ መንፈስ ሁለታችሁም ጥፋተኛ ናችሁ ብሎ ጆሯቸውን በቁንጥጫ ልምዝግ በአስካለም ቂጣቸውን ደግሞ በደፈቅ ሽንቁጥ ሽንቁጥ አድርጎ ማለት ነው ማስታረቅ እንደዚህ ነውና ስለታረቁ በጣም ደስ ብሎኛል። ቴዲ የምትባለው ራሱ ሀይሚጋ እንትን የምትለው ሰውዬ ነፍስ ይማር ነፍስ ይማር። የብሩክ የድሮ ፍቅረኛ የነ ይባይም ነፍስ ይማር ነፍስ ይማር። አፍቃሪዎቹ አሮጊቶቹ አሽቃበጦቹ እናንተንም ነፍስ ይማር ብለናል። አለም አሽቃበጤ ተመስገን ተመስገን ተመስገን። እኔ ያላሽቀበጥኩ ለማንኛውም ማለት ነው። እና ታረቁ። ቅድም ጠዋት ራሱ ሀይሚ ወዳለ ወዳለ የሚለው ሙዚቃ ስትሰራ ማለት ነው። ውይ የተናደዳችሁ ደስታችሁ ሳጨርሶት ንድድ ነበር ያላችሁ። እንደ ታረቁ የገባኝ ያኔ ነው። እና ብቻ ደስ ብሎኛል። ሶስት ደቂቃ ከአርባ አምስት ሰከንድ ሳወራ ሰላም አላልኳችሁ የእኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች። እንዴ ናቸው? ደህና ናቸው። በጣም ደህና ነ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም አሽይና ነው። እናንተ ጋም ሰላም መልካም እንደሆነ ባለ ሙሉ ተስፋ ነኝ። ዛሬም በአዲስ ነገር ከቻ ሳብ ያለው ሀይሚና ብሩክ ስለታረቁ በጣም ደስ ብሎኛል። ዳቦ በሻይ በሻ ጋብዣችኋል። ለደስታዬ መግለጫ ዳቦ በሻይ ነው፣ ጋበዝኳችሁ ብሉልኝ። ካልታጣ ምግብ ነው ዳቦ በሻይ ትላላችሁ መቼም። አዳም ቤት ያው ዳቦንም ይቀብየ ነው ሩስ ከሚሆን ዳቦ ይሻላችኋል። አይይህ የጉንፋን እኮ አለቀኝ። ረጋይ ስ ሲ ጸሎት አርጉ። ከኢትዮጵያ መጥቶ ወደ ሀገር ያልመለስም ብሎ በጣም አስቸግሮኛል እናላችሁ ሰብስክራይብ አድርጉ። የምር ቻናል እየደቀዘቀዘ ታውቃላችሁ አይደለ? ሁለት ወር ቪዲዮ አልሰራውም። ሁለት ወርና አንድ ወር ሚሆን ቪዲዮ አልሰራውበትም ነበርና በረዶ በረዶ በረዶ ሆኖ ነበር። ሰሞኑን እንዲች ላይክ ላይክ ገጨት፣ ሰብስክራይብ አድርጉኝ። እሺ የኔ ማሮች፣ የኔ ፍቅሮች፣ መችስ እንዴት እንደመወዳችሁ ታውቃላችሁ አይደለ? ወይ የኔ ማሮች፣ ያኔ እኮ ጠፍቻል ስመኝ ይሄ ምን ነው ጠፋሽ? እና እባክሽ ኦላላ፣ ምነው ነው ምን ነው ኤፍሶን፣ ይሄ ምናምን እያላችሁ ነበር። አሁን መጣው። ይሄ አታበረታቱኝ አታበረታቱኝም። ለማንኛውም በግድ አይደለም የኔ ወደሽ የምመቻቸው ብቻ ነው። የማልመቻቸው ፈታ እያላቸው ወደዛው ሄዱ። መሳደም ምናምን አይመቸኝም እና ሀይሚና ብሩክ ታረቁ፣ ደስ ብሎኛል። ያስታረቃቸው ደግሞ ታላቅ ወንድማቸው ጆሮአቸውን በቁንጥጫ ዝግ አርጎ እንግዲህ ሁለቱን አስተቃቀፋቸው ማለት ነው። ከዛ በኋላ ደግሞ አሮጊቶቹ የሚያሽቃብጡት ምናምን ምናምን ሰዎች ጨጓራቸውን ድድ ቅጥላለ ምን አቃጠለንም የሚል አይጠፋም ተናዳቸዋል። ይምሪ ነው። ስለታረቁ ስለታረቁ ተናዳቸው ደስታቸውን ሳይ ሳይጨርሱ ታረቁ ማለት ነውና አንዳንዴ በመሃል የምትሆኑ ጓደኛ ዘመድ ምናምን ማለት ነው የምትፈልጓቸው ከሆነ እንደዚህ ነው። ሁለቱም ጋ ሳትሆኑ ወደ አንዱ ሳታጋድሉ ሁለታቸውንም ልምሽግ በማረግ ቁጥጥ በማድረግ ቁጥጥ በማለት ማስታረቅ እንጂ አንተን ያጠፋ በግድ አንቺ ነሽ ያጠፋሽ እንደዚህ ቅርታ ጠይቄ እንደዛ ከሆነ እልህ ተያይዘው ነው ልጆቹ እንትን የሚሉት እና ወይ ደህና ሽማግሌ የለ ወይ እነሱ እንደ ትልቅ አይሆኑ። ህፃን ህፃን ሲጫወት የባስ በድብድብ ተጨርሰው ነበረ። ከዚህ በኋላ ቢያንስ ማለት ነው በዛ ደግሞ እነ ሄኖክ ቤት የተለቀቀው ቴዲ ማለት ስለተጣሉ ደስ ብሎኛል እያለ ሄኖክና ቴዲ ቦክስ በቦክስ እየተባቀሱ አይታቹ አታቹዋላ እየተባቀሱ ነበረ። ታጀባዶ ሳይጨርሱ ታረቁ። አይ ምስኪና በጣም ታሳዝናለሁ እንድማለም እና እንደዚህ ሽማግሌ በመሀል ትልቅ ሰው ሲገባ እንደዚህ ነው። ገባችሁ አያችሁ? አስታራቂ ድህና፣ አስታራቂ ድህና ሽማግሌ ሲኖር ማለት ነው፣ ጭቅጭቅ የለም፣ ድብድብ የለም፣ ንትርክ የለም። ይሄ ኩታራ ተሰብስቦ ማለት ነው እንዴው የሚያዳምጥ የለም የሚናገረው፣ ተናጋሪው አስታራቂውና ታራቂው እኮ አይታወቅም። ሽማግሌ ሆኖ ይመጣሉ ሄኖክና ፍጼ እዩ። ዝም ብላችሁ ሽማግሌ ሆኖ ይመጡና አስባችሁታል። ሽማግሌ ብላችሁ አስታራቂ ሆናችሁ ሄዳችሁ ከዛ የተጣሉትን ሰዎች በቦክስ ስትቦነቅሏቸው ሄኖክ እና እንደዚህ ናቸው። ሊያስታርቁ ይሄዱና ማለት ነው። በተለይ ሄኖክ አስታራቂ ነኝ፣ ሽማግሌ ነኝ ብሎ ይሄድና ከዛ በኋላ ወደ አንዱ ያጋድልና አንዱ ላይ ሄዶ ይከመርበታልና ሄኖክ ስሜታው ያትሁን እንድማለም ስሜታው ያትሁን እንጂ እንዴት፣ ምን ነው እና በቃ እነሱ ሲኖሩ ሁለቱ ማስታረቂ ጀምሩና በኋላ እርስ በርሳቸው ይጣላሉ ማለት ነው። አስታራቂውም ታራቂውም በለውዝም ብሎ አምባጓሩ ያነሳሉና እንደዚህ ትልቅ ሰው ሽማግሌ ሲኖር ማለት ነው፣ ቀስ ብለው ተረጋግተው ይሰማሉ። ከዛም ይመክራቸውን ቁጥጥ ሲላቸው ይሰማሉ። እንደዚህ በሉ ሲሏቸው እሽ ይላሉ። እነዛማ ይቅርታ ጠይቅ ሲባል አልጠይቅም። ከዛ ደግሞ ይሄኛው የተጣለው ሰው ምን አገባህ ይላል፣ ሽማግሌ ማለት ነው። እነሱ ግን ትልቃቸው ስለሆነ ምን አገባህ ይሉ ምን አይሉ፣ አድርጉ የተባሉትን ነገር ያደርጋሉ። ኩርምትምት ብለው አንገታቸውን ድፍት አድርገው ታርቀዋል። ድራማው ከት በርካት ሆኗል። ከዚህ በኋላ ጸብ ይፈጠራል ብዬ አላስብም። የድሯቸው ፍራንክ ምናም ምናምን ነገር ይጀምራሉ ብዬ ነው ማስበው እንጂ ከዚህ በኋላ እንደዚ አይነት ጸብ ሮምሻ ምናምን ይነሳል ብዬ አላስብም። ባትጣሉ በጣም ደስ ይለኛል። ግን የአሁኑ ጸባቸው ቀላል እንደሆነ እንደሚታረቁን እርግጠኛ ነበርኩ። ምክንያቱም ብዙ ጊዜ ከዚህም በላይ ተጣልተው ስለሚያውቁ ከዚህም በላይ ብዙ ነገር ሆኖ ስለሚያውቁ በዚህ በቀላል ነገር ይጣላሉ ብዬ አላስብም። ነገሩ እየከረረ ይሄደው በመሀላቸው አንደኛ ቴዲ መምጣቱ፣ ሁለተኛ የራሳቸው ጓደኞች መከፋፈላቸው። ፍጹም ሌላ ሀሳብ ነው ያለው፣ ሄኖክ ሌላ ሀሳብ ነው ያለው፣ ሀይሚ ሌላ ሀሳብ፣ ብሩክ ሌላ ሀሳብ በቃ ብዙ ብዙ ነገር ነው እየተፈጠረ የነበረው እና ከዚህ በኋላ መቦትረፍ፣ መበጥረቅ ምናምን የለም። በቃ እነሱ ከዚህ በኋላ በሰላማዊ መንገድ ነው የሚመጡ። እነ ቴዲም እዛው ጥጋቹን ያዙ። የቡር አፍቃሪ ነ ባይዋ የዱሮ ኤክሱ ነፍሲ ማር በዛው ጥግሽን ያዥ። አሽቃባጮች ምናምኖች ደግሞ ቡብዬ የኔ ሸበላ ቡብዬ የኔ ጠንበለል ቡብዬ የኔ ቀበጥ አይሰራ፣ እሺ አይሰራም። ቡቡ የሀይሚ ሸበላ ቡቡ የሀይሚ ቀበጥ ብትሉ ያዋጣቸዋል። ከዛ ውጪ ግን የኔ ሸበላ፣ የኔ ጠንበለል፣ የኔ ቀበጥ አያዋጣም። እንግዲህ ምን እንደምትሉ ደግሞ እናያለን። ያለን የምትሉ ታጣጡም። በርግጥ አሁን ደግሞ ለመናቸው እኮ ቤቱ ድረስ ይላኩ፣ ቅርታ ይጠየቃቸው። ግሩፕ ከፍቶ ፍሬ ብለው ሲያወሩ ሲያወሩ ሲያወሩ ያመሻሉ። እኔ አንድ ሀሳብ አለኝ ትላለች። ምንድን ነው ሀሳብ ሻር? እንደዚህ አይደለም። አማርኛቸው በጣም የሆነ አማርኛ ነው የሚያወሩት። የብር እና እንደዚህ እንደዚህ እንደዚህ ይላል ተላለቻል። እኔም ሌላ ሀሳብ አለኝ ስቆ እኮ በጣም ታስቁኝ ር ላይ ላይ ምስኪኖች